መልሻለውኝ የኔ ውዴት የሀገር ልጅ እኔም ስመጣ እንደምንገናኝ ተስፋ አለኝ። የምትይውቃለች ደግሞ በያቸው መድረቁን ያስቆልሽ። ወላሂ እኔ ምንም ግን በጣም ነው ደስ ያለኝ፣ ሸዋዬን በቲክቶክ ማለት ነው። እንግዲህ በፊልተር ምናምን እያቀናበረኝ ነበረኝ መስሎኝ በጣም ቆንጆ ነበር አመሰግናለሁ አላልሽኝም እኮ ከካሜራ ጀርባ ጊዜም አልነበረንም አመሰግናለሁ የኔ ውድህት አላህ ያስደስትሽ በጤናሽ በጤና ስደተኞች በጤና አይፈትነን ሁላችንንም አይዞሽ እንሻላህ ያው ስልክ እንለዋወጣለን ጓደኞች ደግሞ የኔን ቤተሰቦች አንቺን ቤተሰቦች ሰብስክራይብ ስንት ነው ያለሽ አምስት ሺህ እንደምታስገቧት ተስፋ አለኝ። አሟት ነው ወደ ሀገር የምትገባው። ብዙዎቻችሁ ደግሞ ይሄ የጡት በሽታ የማህፀን በሽታ ነው እያጠቃን ያለው። ጊዜ ስጡ ለራሳችሁ ማለት ፈልጋለሁ። ያኔ አዳቅሞ በልቶ እስከሚጨርሰን አንጠብቅ። ይህንን ነው ልል የምፈልገው። በጣም አመሰግናለሁ። ከሻለ ያው ጊዜ በር ላይ ስለሆነ ያለው አላህ ሰላም ያገናኝና እንገናኛለን። አንድ አካባቢ ነን። በነገራችን ላይ አንድ ትምህርት ቤት ምንም ይለየን የለም። በቅርብ ኢንሻአላህ እንገናኛለን። አላህ በሰላም ያስገባሽ፣ በኸይር ያበሽርሽ፣ አገሩ የሚቀበልሽ የነነ ልጅ የሚፈልገው እህቶቼ፣ ሰላም ሁኑ። ሰብስክራይብ አድርጓት ምትያለሽ አመሰግናለሁ። ሰላሙ አለይኩም ራህመቱላህ ወበረካቱ። ውድና እየተከበራችሁ የዩቱብ ቻናል ቤተሰቦቼ እንዴት ናችሁ? እኔ በጣም ሰላም ነኝ፣ እናንተም ሰላም በዘት ይበልልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብም የሆናችሁ እንኳን ሰላም መጣችሁ። ቪዲዮ ላይክ ሸር አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ የመጣሁት ችን ከእህቴን አስመልክቼ ለብዙ እህቶቻችን መልእክትም ለማስተላለፍ ያክል ነው። የብዙ እህቶችም ችግር ስለሆነ በዚሁ አያይዤ ልንገራችሁ ብዬ ነው። እዚህ ሀገር ላይ እንኖራለን፣ እንሰራለን፣ እንለብሳለን፣ እናጌጣለን። በቃ ሀያታችን ይሄ ነው። እንታመማለን፣ ዛሬ ነገ እያልን ውስጣችን ይጎዳል። አገር ስንሄድ ብዙ ሳንቆይ እንሞታለን። በቃ ግን ምንድን ነው እኔ ልላችሁ የምፈልገው እህቴ አሁን ጡቷን ሁለቱም ጡቶቿ ታመው አመልያ ተብላ ነው ወደ ኢትዮጵያ ልትገባ የጨረሰችው። ነገ ነው በረረዋ። እንሻላ ላ ሰላም ያስገባት። ግን የሆነ በሽታ በውስጣችን ላይ እየተመላለሰ ሲያድርብን ሲያስቸግረን ለምን ጊዜ እንሰጣለን? የመጀመሪያው ጥያቄ። ሁለተኛ ደግሞ እኛ ሰው ቤት ሰርተን ለማን ነው የምናደርገው? ሁለተኛ ሶስተኛ ደግሞ አልደከማችሁም ወይ አልደከማችሁም ወይ? ማረፍ የምትፈልጉት በአፈር ነው ወይ? ብዙ እህቶቻችን ከዚህ አገር እየገቡ ምች በሉት ንፋስ በሉት በቀላሉ ነገር እንጠቃለን። እየሞቱ ነው። እዚህም እንደምታዩት ነው። ብዙ እህቶቼ፣ እኔ ይህን ስራ ስጀምር እጅግ ከብዙ ሰው ጋር እገናኛለሁኝ። ስገናኝ ግን የተለያየ ሰዎች አወራለሁኝ በግልጽ ሁኜ ልክ እንደማውቃቸው ሁኜ ነው ማወራቸው። እኔ ጤነኛ ነኝ፣ እኔ ደስተኛ ነኝ፣ እኔ ሀያቴ ሞልቶልኝ ነው የምኖረው የሚል ሰው የለም። ለምን አለሁ አለም እኔም ያመኛል። በነገራችን ለጤነኛ ነኝ እያልኳቸዋለሁ፣ ግን ትንሽ ከታመንኩ ቢያንስ ስበቡን አደርሳለሁ። ስበቡን እናደርስ፣ ስበቡን እናደርስ። በሽታ ውስጣችንን ከበላን በኋላ ከጨረሰን በኋላ ሐኪም ቤት ብንሄድ አስር አመት የሰራ ነው ገንዘብ ለሐኪም ቤት እናውለዋለን መጨረሻም እንሞታለን የሰው ልጅ መጨረሻው ሞት ነው ግን የሞት አሟሟት ማመራል እኛ ከሞት ሞቱ ራሱ አገር ገብተን ስንሞት የከሌ ልጅ አይደለም አሉ የምንባለው አንዲት የአረብ ሀገር ሴት ነበረች አንድ የከሌ ልጅ ከአረብ ሀገር የመጣ ነበረች ተብለን ነው እንትን የምንለው እና ራሳችሁን ጠብቁ ሲቀጥል ደግሞ ብዙ እህቶቼ በዚህ በይጋማ ዙሪያ እናሰራ እንተው እናሰራ እንተው እያሉ በጣም ተደነጋግረው ለእኔም ሀሳብ ይሰጡኛል። ግን ይሄ እናንተ ውሳኔ ነው። እኔ ተው ብላችሁ አተውም። ስለዚህ እናንተ ደስ በሚላችሁ ውሳኔ ላይ ወስኑ። ግን እራሳችሁን ጠብቁ ነው ማለት የምፈልገው። ወላሂ እኔ አሁን ቪዲዮ ዩቱብ ላይ አልሰራም ብዙ ጊዜ። ግን እንደዚህ አንዳንድ የማውቃቸው ሰዎች ተጠቅተው በበሽታ ታመው ሳይ በጣም ነው እንትን የምለው። እና እጅ ከመስጠታችን በፊት አሁን ምንድን ነው ያለችን ሄጀ ቤት ይሽጨት ታከማለሁ፣ አይሻልለት። የሰው ልጅ ፍጻሜው ምንድን ነው? ሰው ቤት አገልግለን አገልግለን አገልግሎ ማለት ነው የምፈልገው። የምንኖርለትና የምንኖርበትን መንገድ ማወቅ አለብን። አንድ ሰው የሚሰራው ከችግር ለመውጣት ራሱን ከድህነት ለማውጣት ጥሩ ቦታ ላይ ለመኖር ድሮ እኮ አገር ቤት እኮ እኛ ስናድግ ስደት ሳይኖር ቤተሰቦቻችን ሲያሳድጉን አንድ ጎጆ ቤት ተሰብስበን ነበር የምንኖረው። የተሰደድነው ሁላችንም ከዛች ጎጆ ቤት ወተን ቪላ ቤት ለመኖር ቆርቆሮ ቤት ለመኖር የተሻለ ቦታ ላይ ለመኖር ነው። ግን የአረብ ሀገር ሴት መጨረሻዋ የሰውን ሕይወት ስትገፋ ስትገፋ ስትገፋ ስትገፋ ትኖራለች። አሄረን ደግሞ ሂዳ ያልጋ ቁራኛ ትሆናለች። ብዙ እህቶቻችን ብዙ እህቶቻችን በሽተኛ ሆነዋል። ወንድሟን አስተምራ ወንድሟን ድራ በባህር ስታመላለስ ኑራ እንደዚሁ በቃ ተገዝግዛ ተገዝግዛ ትሄዳለች። ሀታ አገር ገብተዋል። ወላሂ እዛ ያገቡ ልጆች ሲያወሩ ከሰው መግባባት ራሱ አንችልም አሉ። እኔ አይተሻል፣ የሆነ መልዕክት አሳይቸሻል ሆኜ ከቤት ላለመውጣት ተኝቼ ነው የምውለው። ሰው ያስፈራኛል፣ ሰው እየፈራሁኝ፣ ሰው ያስፈራኛል ያለኝ ሰው አለ ወላሂ። ስለዚህ ለእያንዳንዱ ለምንሰራቸው ስራዎች፣ ለምናደርጋቸው ድርጊቶች ራሳችንን መጀመሪያ እያዳመጥን እኔ እኔ በነገራችን ላይ የራሴን አህላቅ ወይም የራሴን ባህሪ የምወደው ከድሮም ዩቱብ ላይ ታቁኛላችሁ። የሚመስለኝን ነገር ነው የማደርገው፣ የሚመስለኝን በቃ። እኔ ራሴን ወዳለሁ። ከልጆች አስበልጨ ራሴን ወዳለሁ። ከእናት ከአባቴ አስበልጨ ራሴን ወዳለሁ። ለምን ካላችሁኝ እኔ ሰላም ከሆንኩኝ፣ እኔ ደህና ከሆንኩኝ፣ እኔ ጥሩ ደረጃ ከደረስኩኝ፣ እኔ ከኖርኩኝ ልጆችን ማሳደግ እችላለሁ፣ ማስተማር እችላለሁ፣ መዳር እችላለሁ፣ መኳል እችላለሁ፣ ትልቅ ደረጃ ማድረስ እችላለሁ፣ እናቴን እረዳለሁ፣ አባቴን እረዳለሁ። እኔ ግን ራሴን ካልሆንኩኝ ለማንም ምኖረው ራሴን ገድዬ እኔ ለሰው መኖር አልፈልግም። ብዙ አሁን ላይ እንደውም ቤተሰቦች፣ እህቶች፣ ወንድሞች፣ እናት አባቶች አንቺ እኮ ነገር ማሰባችም ነው የኔ ስም ማለት ነው ነገር ማሰባችም ነው ግን እኔ ነገን አለማሰቤን ዛሬ አመሰግነዋለሁ። ስለ ነገ ያወቀ የለም። እኛ ዛሬ አለን፣ ነገ አድሮ የሚፈጠርብንን ነገር አናውቅም። ስለዚህ ስለ ነገ ያወቀ የለም። እህቶቼ ራሳችሁን ጠብቁ። ይችን እህቴን ደግሞ ስወዳችሁ ሰብስክራይብ አድርጓት እስኪ የእኛ ሰብስክራይብ እሷን እዛ ሄዶ የሚጠቅማት ከሆነ ሰብስክራይብ አድርጉልኝ። ከታይል እንኳን አስቀምጥላችኋለሁ። አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ ውዲና የተከበራችሁ ውድ ቻናል ቤተሰቡ ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይዛ እንግዲህ ዛሬ ከእንግዲህ ያገዴኝ ማለት ነው። ሻዋ እየገጠሪሆን ሁላችሁም ታቋት አላችሁ አጋጣሚ ሆኖ ዛሬ እንዲህ እዚህ ላግኝቻታለሁ ማለት ነው። አልሐምዱሊላ ማለት ሁሌም ተከታታይ ዋና ደግሞ አራት ዓመት በላይ እንግባባለን እናወራለን በአካል አግኝቻት አላውቅም ነበር፣ ዛሬ ሰላም አለይኩም እንዴት ናችሁ? ውድና የተከበራችሁ የሰሙ ቤተሰቦች ሰላም ናችሁ? ሰላማችሁ ብዝት ይበልልን። ሀቢበቴ ስላገኘሁሽ ደስ ብሎኛል እጅግ በጣም አድርጌ። በነገራችን ላይ ቤተሰቦችሽን ወደ ኢትዮጵያ እንደሚገቡ ይነግረሻቸዋል። አይዋ አሁን ኢትዮጵያ ላይ ስትገባ ብዙ ነገሮች ያስፈልጓታል። ሰብስክራይብ አድርጓት በመጀመሪያ ያው እኛ ከዚህ ሀገር ስንገባ ሞልቶልን አይደለም፣ የሆነ በቃ ድሩር የሆነ ነገር ካላጋጠመን መችን በቃ ይብለን አንገባም። እና ትንሽ ያው እያመማትን ነው። ዱዐ አድርጉላት። አገሩም እንድቀበልሽ፣ እንድትለምጂ፣ ጤናሽም እንዲመለስልሽ ዱዐ አድርጉላት። እኔም ዱዐ አደርግልሻለሁኝ። እጅግ በጣም አዝኛለሁ። በዚህ ባንገናኝ ደስ ይለኝ ነበረ በጣም እኔ ሪያድ እንደሆነች ነበረ ሲጀመር ማቆም መምጣት ይችላል መምጣትሽንም አልነገርሽኝም። ያው አልሐምዱሊላ እና አይዞሽ እንግዲህ ያው አገሩ ላይ ገብተሽ አገራችን እንደምታስጎበኝን ተስፋለን። ሄደሽ ደግሞ ወደ ሕክምናሽ ገብተሽ ጥሩ ዜና እንደምታሰብኝን ተስፋለን። አይዞሽ እየታመመ ሁሉ ምንም ነገር ይሆናል ማለት አይደለም። በነገራችን ላይ ሰው በበሽታ ጥናት ቢሆን የእኔ ልጅ እስካሁን እዛ አልደርስም። ይኸው እንደምታያት አልሐምዱላ እዚህ ደርሳለኝ። ራስሽን አታጨናንቂ። ራስሽን ፍሬ አድርገሽ ደስተኛ አድርገሽ ከቤተሰቦችሽ አላህ በሰላም የደብ ልቅሽ መልካም ምኞቴ እንመኝልሽ አለውኝ። የኔ ውዴት የሀገሬ ልጅ እኔም ስመጣ እንደምንገናኝ ተስፋ አለኝ። የምትዩቃለሽ ደግሞ በያቸው መድረቁን ያስቆልሽ። ወላሄ ምንም ደምቴን በጣም ነው ዴስ ያለ ይሰራሃል ማለት እኔ ሸዋይን በቲክቶክ በኢትዮጵያ ላይ የማያሳደግ ግን ዲሙ ማለት ነው፣ ባታል በጣም ቆንጆ እየራለን። የምነግራችሁ ነገር ወላሂ ማለት ነው፣ በጣም ነው የገረመኝ። እኔ እንዲህ በፊልተር ምናምን እያቀናበረ ነበር የሚመስለኝ። በጣም ቆንጆ ነበር። አላልሽኝም እኮ ከካሜራ ጀርባ ጊዜም አልነበረንም። አመሰግናለሁ ውዴት፣ አላህ ያስደስትሽ፣ በጤናሽ በጤና ስደተኞች፣ በጤና አይፈትነን፣ ሁላችንንም። አይዞሽ እንሻላህ፣ ያው ስልክ እንለዋወጣለን። ጓደኞቼ ደግሞ የኔን ቤተሰቦች አንቺን ቤተሰቦች ሰብስክራይብ፣ ስንት ሰብስክራይብ ነው ያለሽ? 4000 5000 እንደምታስገቧት ተስፋ አለኝ። አሟት ነው ወደ ሀገር የምትገባው። ብዙዎቻችሁ ደግሞ የጡት በሽታ፣ የማህፀን በሽታ ነው እያጠቃን ያለው

በቅርብ እንሻላ እንገናኛለን። አላህ በሰላም ያስገባሽ፣ በኸይር ያበሽርሽ፣ ሀገሩ የሚቀበልሽ ይህንን ሆነልሽ የሚፈልገው እህቶቼ። ሰላሙኑ ሰብስክራይብ አድርጓት ምትዋለሽ አመሰግናለሁ።